ይህ የኔታ ቲዩብ ነው። በኦሮሚያና በኢትዮጵያ ሶማሌ ክልል አዋሳኝ ድንበሮች የተቀሰቀሰው ግጭት 18 ሰዎች መሞታቸው ተገለጠ። የማዕድን ነዳጅና ተፈጥሮ ጋዝ ሚኒስቴር ለህንዱ ኩባንያ ማዕድን ማምረት ፍቃድ ሰጠም። የኢንዱስትሪ ሚኒስቴር ምርታቸውን ለውጭ ገበያ በማያቀርቡ አምራቾች ላይ ቅጣትን ተፈጻሚ ሊያደርግ ነው። የዩጋንዳ መንግስት በርካታ ወታደሮችን ኢኳቶሪያል ጊኒ ማስገባቱ ተነገረም። ለእስር የተዳረጉ የፖለቲካ አመራሮችና ጋዜጠኞች እንዲለቀቁ አንድ የስዊድን ፓርላማ አባል ጥሪ ያቀረቡ የሚሉት የዛሬ የኔ ቲዩብ አበይት ዜናዎች ናቸው። ወደ ዝርዝር ዜና እናልፋለን። በኦሮሚያና በኢትዮጵያ ሶማሌ ክልል አዋሳኝ ድንበሮች የተቀሰቀሰው ግጭት አስራ ስምንት ሰዎች መሞታቸው ተነገረ። በኦሮሚያና በኢትዮጵያ ሶማሌ ክልል አዋሳኝ ድንበሮች የተቀሰቀሰው ግጭት መቀጠሉና በዚህም በሁለት ቀናት ውስጥ የአስራ ስምንት ሰዎች ህይወት ማለፉን በደቡብ ኦሮሚያም በነገሌ ቦረና አቅራቢያ የሚኖሩ ነዋሪዎች ገለጡ። የጉጂ ዞን የጸጥታ ኃላፊ ችግሩን በመንግስትና በባህላዊ መንገድ ለመፍታት እየሞከሩ መሆኑን ተናግረዋል። በአራት ድንበሮች የሚዋሰኑት የኦሮሚያና የሶማሌ ክልል ድንበሮች የተቀሰቀሰው ግጭት እስከ ትላንት ምሽት ድረስ መቀጠሉን የአካባቢው ነዋሪዎች ለአሜሪካ ድምጽ ገልጸዋል። ትላንትናና ከትላንት በስቲያ በነገሌ ቡረና አቅራቢያ በሚገኙ አምስት የቀበሌ ገበሬ ማህበራት ጦርነት የመሰለ ግጭት መፈጠሩና ከሶማሌ ክልል መጡ ባሏቸው ልዩ ኃይል ጥቃት እንደደረሰባቸው ነዋሪዎች ተናግረዋል ሲሆን የጸጥታ ኃላፊ አቶ አዶላ ሚየሶ ስለ ጉዳዩ ተጠይቀው ችግሩን በመንግስትና በባህላዊ መንገድ ለመፍታት እየሞከረን ነው። ጉዳዩ ድንበር ለማስፋት መሆኑ ይገባናል። ጉዳቱ ህብረተሰቡ ላይ እንዳይደርስ እየሰራንበት ነው። ለመንግስት ባለስልጣናትም አሳውቀናል። የመንግስት ባለስልጣናቱም በሰላማዊ መንገድ መፍታት እንዳለብን ነው የነገሩን። ሀገሪቱ እያስተዳደረ የሚገኘው ኮማንድ ፖስትም በሰላማዊ መንገድ እንንፈታው የነገሩን ነው ብለዋል። የሁለቱን ክልሎች የድንበር ግጭት በተመለከተ ሰሞኑን ኢትዮጵያ ውስጥ ለሚገኙ የሀገር ውስጥ መገናኛ ብዙኃን መግለጫ ሰጥተው የነበሩት የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ አዲሱ አረጋ ግጭቱን ለማብረድ መከላከያ ሰራዊት ጣልቃ ገብቶ እያረጋጋ መሆኑን ገልጸው ከሶማሊያና ከፌዴራል መንግስት አመራሮች ጋር ዘላቂ መፍትሄ ለማምጣት እየሰሩ መሆኑን መናገራቸው ይታወሳል። የማዕድን ነዳጅና ተፈጥሮ ጋዝ ሚኒስቴር ለህንዱ ኩባንያ ማዕድን ማምረት ፍቃድ ሰጠም። የህንዱ ኩባንያ ያገኘው ፍቃድ በኦሮሚያ ክልል ምዕራብ ወለጋ ዞን ጊምቢ ወረዳ ልዩ ስሙ ቢቂላል በሚባል ቦታ አነስተኛ ማዕድን ማምረት የሚያስችለውን ነው። ለዚህም የማዕድን ነዳጅና ተፈጥሮ ሀብት ሚኒስተር ሞቱማ መቃሳና የኩባንያው ዳይሬክተር ሚስተር ማኒሽ የአግራው ስምምነት ተፈራርመዋል። ኩባንያው በክልሉ ምዕራብ ወለጋ ዞን ጊምቢ ወረዳ ቢቂላል አካባቢ በሚገኝ አስር ነጥብ ሀያ አራት ካሬ ኪሎ ሜትር የቆዳ ስፋት በሚሸፍን መሬት ማግኔታዊ አልሚናት የተባለ ብረት ማዕድን ያመርታል። ለአስር ዓመታት በሚጸናው ስምምነት ኩባንያው በጠቅላላው አንድ ነጥብ አምስት ሚሊዮን ኪሎግራም የማግኔታይት ኢልሚናይት ማዕድን የሚያመርት ይሆናል። የፍቃድ ዘመኑ ሲጠናቀቅ በባለ ፍቃዱ ጥያቄ መሰረት በእያንዳንዱ የፍቃድ እድሳት ከአምስት ዓመት ላልበለጠ ጊዜ ሊታደስ እንደሚችል ሚኒስተሩ አስታውቋል። ኤምኤስ ፒ ኩባንያ ለስራ ማስኬጃ ከአንድ መቶ አምስት ሚሊዮን ብር በላይ በጀት የመደበስ ሲሆን በሙሉ አቅሙ ወደ ሥራ ሲገባ ለአንድ መቶ አርባም ዜጎችም የስራ ድል ያስገኛል ነው የተባለው። የህንዱ ኤምኤስፒ ኩባንያም ዳይሬክተር ሚስተር ማኒሺ አግራ ዋለ ስምነቱ ኢትዮጵያ በዘርፉ ያላትን የቴክኖሎጂ እና የእውቀት አቅም የሚያሳድግ እንደሆነ ተናግረዋል። ኩባንያው በዘርፉ ለሚሰማሩ አገር በቀል ባለሙያዎች የቴክኖሎጂ የእውቀትና የክህሎት ድጋፍ ያደርጋል ብለዋል። የማድን ማምረት ስራው ሲጠናቀቅ ጉዳት ሊያስከትሉ የሚችሉ ማናቸውን ቅሬታዎችን፣ ግንባታዎችን ኩባንያው የሚያስወግድ መሆኑን አስታውቋል። የኢንዱስትሪ ሚኒስቴር ምርታቸውን ለውጭ ገበያ በማያቀርቡ አምራቾች ላይ ቅጣትን ተፈጻሚ ሊያደርግ ነው። የኢንዱስትሪ ሚኒስቴር ከአሁን በኋላ ውላቸውን አክብረው ምርታቸውን ለውጭ ገበያ በማያቀርቡ አምራቾች ላይ ቅጣትን ተፈጻሚ አድርጋለሁ ብሏል። በአምራች ኢንዱስትሪ ዘርፍ ተሰማርተው ለውጭ ገበያ ምርት እናቀርባለን ቢሉም ቃላቸውን በማጠፍ ለሀገር ውስጥ ገበያ ምርታቸውን የሚሸጡ ባለሀብቶች በውጭ ንግድ የሚፈለገውን ያህል ገቢ እንዳይገኝ ከፍተኛ ድርሻ አላቸው። ችግሩ ምርት ለውጭ ገበያ ሸጠን የውጭ ምንዛሬ እናመጣለን በሚል የመንግስት ማበረታቻ በሚያገኙ ባለሀብቶችም የሚታይ ሲሆን ይህ የሆነው በመንግስት በኩል የሚደረገው ቁጥጥር በሚፈለገው ደረጃ ስላልሆነ መሆኑን ይናገራል። ባለፉት አምስት ወራት የማኒፋክቸሪንግ ሪንግ ኢንዱስትሪ የውጭ ንግድ አፈጻጸም በሚመለከት ከኢንዱስትሪ ሚኒስቴር የተገኘ መረጃ እንደሚያመለክተው የዘጠኝ ዋና ዋና የውጭ ንግድ ዘርፎች ከገበያ አንጻር ያላቸው አፈጻጸም በአማካኝ 59 በመቶ ነው። ላለፉት አራት አመታት እንብዛም ለውጥ አላመጣም በሚለው የአምራች ኢንዱስትሪውና ከዘርፉ የሚገኘው ገቢ አነስተኛ መሆን፣ የአምራቾች አቅም ማነስ፣ የምርቶች በአይነትም በብዛትም ማነስ፣ የዓለም አቀፍ ገበያ መቀዝቀዝ ተጠቃሽ ነው። ኢንዱስትሪ ሚኒስቴር የኮርፖሬት ኮሙኒኬሽን ዳይሬክተር ሰፋ ተስፋ በሀገር ውስጥ ለውጭ ንግድ ዓላማ ወደ ስራ ገብተው ስራ የጀምሩ አምራቾች ምርቶቻቸውን ወደ ውጭ ሳይልኩ ለሀገር ውስጥ ገበያ ማቅረባቸው ሀገሪቱ ከዘርፉ ከፍተኛ የውጭ ምንዛሪ ገቢ እንዳታገኝ ማድረጉን ገልጠዋል። ለእስር የተዳረጉ የፖለቲካ አመራሮችና ጋዜጠኞች እንዲለቀቁ አንድ የስዊድን የፓርላማ አባል ጥሪ አቀረቡም። በኢትዮጵያ ሀሳባቸውን በነጻነት በመግለጻቸው ምክንያት ለእስር የተዳረጉ የፖለቲካ አመራሮችና ጋዜጠኞች ከእስር እንዲለቀቁ አንድ የስዊድን የፓርላማ አባል ጥሪ አቀረቡም ስላለ ወቅታዊ የፖለቲካ ሁኔታ ለአገሪቱ ፓርላማ ንግግርን ያቀረቡት የፓርላማ አባሉ አንደርስ አስተርበርግ የስዊድን መንግስትና የዓለም አቀፍ ማህበረሰብ በኢትዮጵያ በመፈጸም ላይ ይገኛል ላሉት የሰብአዊ መብት ጥሰቶች ትኩረትን እንዲሰጡም አሳስበዋል። በቅርቡ ለእስር የተዳረጉት ዶክተር መራራ ጉዲናን እና ጋዜጠኛ እስክንድር ነጋን በዋቢነት ያነሱት የፓርላማ አባሉም አንደርስ በኢትዮጵያ በመፈጸም ላይ ያሉ የሰብአዊ መብት ጥሰቶች በቂ ትኩረት አለማግኘቱ ስጋት እንዳሳደረባቸው በንግግራቸው ንግግራቸው አመልክተዋል። በኢትዮጵያ የሚፈጸሙ ሰብአዊ መብት ጥሰቶች ዓለም አቀፍ ትኩረት እንዲያገኙ ለማድረግ መንግስት በሰብአዊ መብት ጉዳዮች ላይ የሚሰሩ ተቋማትን የተለያዩ አዋጅ በማውጣት እንዳይሰሩ ማድረጉን አስተርበርግ በፓርላማ ንግግራቸው ገልጸዋል። ወደ አፍሪካ ዜና ስናልፍ የዩጋንዳ መንግስት በርካታ ወታደሮቹን ኢኳቶሪያል ጊኒ ማስገባቱ ተነገረም። ወታደሮቹ ምዕራብ አፍሪካዊቱ ሀገር የገቡት የሀገሪቱን ጦር ለማሰልጠን በተደረሰው ስምምነት መሰረት መሆኑን አሶሽ ሴትድ ፕሬስ ዘግበዋል። ሁለቱ ሀገራት ስምምነቱን ከፈረሙበት ከጎርጎሮሳውያኑ 2017 መጀመሪያ አንስቶም ከ100 እስከ 150 የሚደርሱ የኡጋንዳ ወታደሮች መግባታቸውን የኢኳቶሪያል ጊኒ ቃል አቀባይ ሪቻርድ ካርሜ አስታውቋል። በስምምነቱ መሠረት የዩጋንዳ ጦር በኢኳቶሪያል ጊኒ ቢያንስ አንድ ዓመት ወይም ከዚያ በላይ ሊቆዩ ይችላሉ። በዚህ ጊዜ ውስጥም ጦሩ አንድ የተሻለ ደረጃ ላይ ይደርሳል የሚል ግምት አለ። የዩጋንዳ ወታደሮች አክራሪ ሙስሊሞች ለመከላከል ባለፉት ዓመታት በአፍሪካ ህብረት ጦር ስር ሀገር ማዕከላዊ አፍሪካ ሪፐብሊክ፣ ኮንጎ፣ ደቡብ ሱዳንና ሶማሊያ ዘምተዋል። ውድ የኔታ ቲዩብ ተከታታዮች የካቲት አስር 2009 ዓ ም ዜናዎቻችን ይህን ይመስላሉ። ደስ የሚል ዕለተ አርብ ይሁንላቸው።